የጽናት አባት ወደ ነኪራ ቤት ከመጣ በኋላ እንግዲህ አምላኬ ሆይ ከዚህ ከመምጣቴ ልጅን እያሰቀኳት ነው እና ወደ ሀገሬ መመለስ ይሻላል ብለው እንግዲህ ወደ ሀገራቸው ሄደዋል። ኪራን ጠርቶ እባክህ ልጅ የሚሄድበት ብር ስጠኝ፣ ከዚህ ያመጣሁት እህል ሌቦች ሰረቁኝ፣ ከሀገሬ ከልኩ በኋላ እንደፈለግከውን ሰጥሃለሁ ብሎ እንግዲህ ኪራን አናግሮታል። ኪራም አባቴ እኮ የፈለገውትን እሰጠወታለሁ ብሎ እንግዲህ ማለት የጽናት አባት ወደ ሀገራቸው ሄደዋል። ይህ ኪራ

እስቲ ና ቁጭ በይ አንድ ትልቅ ነገር የማዋይሽ ነገር አለይ ብሎ እንግዲህ እሷ ምንድን ነው ብላ በጣም ደንግጣ ነበረ። ከደነገጠች በኋላ ቀስ በይ ተረጋጊ እነግርሻለሁ ካላት እንግዲህ የኪራ እናት በካንሰር በሽታ እንደታመነች እሱም ነግራት ና እሷም እሱን ስት ነግረው ሲነግራት በጣም ደነገጠች። ጽናት ማለት ነው። ከደነገጠች በኋላ አሁን የሆነ ትልቅ ነገር አማክርሻለሁ። ከዚያ በኋላ አንቺ ኪራን ስለሚያዳምጥሽ ና አብራቸውን ጓደኛ ስ ስላቸው በሌላ ግን ኪራና ጽናት ያው በጣም ይዋደዳሉ። በጣም ነው የሚፋቀሩት እና አሁን የሆነ እንግዲህ አመጣልሻለሁኝ እሱን ከኪራ ጋር እንድታግባቢና እንዲያፈቅራት አድርጊ አንቺ ይሰማሻል፣ ስትላት አየህንማ ማድረግ አልችልም፣ ምን ምንም በጭራሽ አልችልም ብላ እንግዲህ ደንግጣለች። ሰውዬውም እንግዲህ እንዳያችሁት ተነስቶ ሄደዋል። ምንም ነገር አልጨረሰላትም፣ እሱ አልጨረሰችውም እንጂ አልችልም፣ እንደዚህ እንደዚህ ስትለው፣ ለኪራ ደግሞ አግባ ሲባል እንዴት ነው ማገባ እኔ የራሴን ማገባት አለኝ ሲለው፣ እንዴት ሰራተኛ ታገ ይገባሉ ብሎ በጣም ጮሆበት ነበረ። ኪራ ደግሞ እንግዲህ ጽናትን ይወዳታል። ጽናትን ኪራን ትወዳዋለች ማለት ነው። ግን የሁለታች እነሱ ይዋደዳሉ። ኪራም አባቱም በጣም ይፈራዋል። እንዴት ሰራተኛ ታገባለህ ስለሚባል ጽናት እንግዲህ አባቷን ንገሪው፣ ለአባትሽ እና ለአግባሽ ሚስቴ ነሽ እኮ ሲላት ዓይኔ እናንተ ካአሁን በኋላ መራራቁ ይሻላል እንራራቅ ስትለው፣ እንዴት እንደዚህ ምት ሲላትኝ እሱም እንግዲህ አይ ዛሬ ትክክል አይደለሽም፣ በኋላ አዋራሻለሁ ብሎ እንግዲህ ያው ከዚህ ላይ አቋርጠውታልኝ እና እንግዲህ ጽናትን በጣም አስከፍቼዋለሁ የኔ ማር የኔ ምናምን ብላ እሷ እንግዲህ ብቻ እንዳለች። ግን ጽናትና ኬራ እንደኛ ያው ቢጋቡ በጣም ደስ ይለናል። ኬራ ግን ያው በጣም ያፈቅራታል፣ በጣም ነው የሚወዳት። ማን ጽናት የሚወዳታል ማለት ነው። ጽናት ትወደዋለች። ግን የእሷ መከራዋና ስቃይዋ እንዴት እንደበዛ በጣም ነው የሚያሳዝንን። አንዱ ሲስተካከልላት አንዱ እንትን ይላታልና፣ ሁሉም እየመጣ ሰራተ የኬራ ፍቅረኞችም ይመጣሉ ከሷ ላይ ነው የሚጮሁ። ለምን ሁለቶች ስለሚዋደዱ ኬራም ደግሞ ጽናትን ስለሚወዳት ሌሎች ደግሞ እኛን የወደናን እኛን ያፈቅረናል እያሉ ብዙ ነገር ነው የሚሰሩላት። ግን ብቻ የመጨረሻ ኬራ ጽናት እንደሚያገባት እኔ እርግጠኛ ነኝ። ጽናትን በጣም እያዘነች፣ በጣም እየተከፋች እና እኔ አደነጋገጧ ነው በተለይ አባትዬው እንደዚያ ሲላት በጣም ነበር የደነገጠች። ይሄን ማለት አልችልም፣ እና እውነቱን ብትነግረውን እንደገና ደግሞ ኪራም ላግባሽ እኮ እያላት ነው። እና ላግባሽ ካላት እኮ እሱም ኪራም ጽናት ነው ማግባት ማለት ይችላልኝ። ጽናትም ደግሞ ለአባቷ ቤት ነገው ኑሮ ሁሉ ነገር ፈተው ወደ ሀገራቸው ይሄዳል። እንግዲህ የጽናት አባት ተሳቀው ወደ ሀገራቸው ገብተዋልኝ። እሱ እንግዲህ በቀጣይ ደግሞ እየተከታተልን አንዳንድ ስለ ጽናት የምንመጣላቸው ይሆናል። ለዚህ ቤት እንግዲህ ከወደዳቸው ከፈቀዳቸው ሰብስበብ ላይ እያደረጋቸው እኔንም አበርታትኝ። እና የጽናት ፊልም በጣም የሚያጅብና ደስ የሚል ፊልም ነው። ብዙ ፊልሞች እናያለን፣ ደግሞ ግን የጽናት በጣም ተወዳጅ እየሆነና እንግዲህ በዚህ በርት ነው የምንላቸው። ጽናትዬ በጣም መተወን ትችላለች። ኪራም ቢሆን እንግዲህ ኪራ እናቱን መታመሙን አልሰማም። እሱ ደግሞ እንግዲህ የኪራ አባት እንግዲህ አንድ እግራችን ወደ ግድጓድ ነው እና ያንተ እናትህ አግብተህ ወልደህ ወግ ማረክን አሳየነ ተብሏል። እሱ ግን ያው አዲሲቱ ሚስት እንግዲህ አልመጣችው በቀጣይ የምትመጣ ይሆናል። ኪራ እንዴት ነው ይቀበላት ይሆን አይቀበላት ይሆን አብረን የምናይ ይሆናል። እስቲ በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሰላም የጽናት ይሄት እንግዲህ ምርዬን ያው ከዚያው አጋጣሚ ሳለመሰግናት አላልፍም በጣም ደስ የምትለኝና የተረጋጋችን የተረጋጋች ልጅ ናት በተለይ ደግሞ ለጽናት እኔ እኮ ከአዳማ ድረስ የመጥተው ለአንቺ ብዬ ነው እና አንቺ ምንም ነገር ልትደብቅኝም አትችይም እና እኔ ደግሞ አውቅብሻለሁኝ በጣም ያን ብዙ ጊዜ ይከታተላቸዋለሁ እንደዚህ በኋላ ቀርብን ፕሮግራሙን እና ምሩ እና ጽናት በጣም ደስ የሚሉ ሌሎች እኮ ጽናትን ምናምን ነገር ሲየው እንዴት እንደሚቀኑ ነው። እና ምሩዬ፣ የእኔ ቆንጆ በተለይ ደግሞ እንግዲህ አለባብሳ ምናምና በጣም ደስ ይላል። እንግዲህ ይኸው ጽናትና ኬራ ተጋብተው እንደምናያቸው ኬራም እንግዲህ ለእናቱ ጽናትን፣ በነገራችን ላይ የኬራ እናት የኬራ እናት ጽናትን ስለምትወዳት ጽናትን እንዲያገባም ትፈልጋለች። እሱ ማለት ግን አባትየው ሰራተኛ ተከቢል ነገር ስለሆነ ሰራተኛ እንዲያገባ አባቱ አይፈልግም። ፊልምን ቢሆንም ያው እኛ ከተረዳነው እና ኬራ ጽናትን በጣም ነው የሚያፈጥራት። እሷ ደግሞ እንግዲህ ለመሸሽ ከበኋላን እናንተ ብንራራቅ ይሻላልኝ ግን እንዴት ነው የኔን የራሴ የሚያር ሆትል እንዴት ነው አሳልፍ የምሰጠው ስትል ነበረ። በጣም ከባድ ነው እንግዲህ ፈጣሪ እርዳሽ ጥላትዬ። ከኪራ ጋር ስለምትወጁ ስለምታፈቅሪው ተጋብታችሁ በቀርቡ የምናያችሁ ይሆናል ነው የሚላችሁ። እና እንግዲህ እና ሆሜን ቢሆን በጣም ለኪራ በጣም የቅርብ ጓደኛው አማካሪው ደስ ሁሉንም ነገር እንትን ይለዋል። ግን አባትየው ትንሽ ከባድ ሰው ናቸው።